ባረምነት ዕለት ዕለት እየተገደልን ነው። በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በሀገራችን እየታየ ነው። መቼ ነው የሚቆመው? የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም ሰላም መሻት እረፍት መፈለግ አነሙት ማለት ፖለቲካ ሳይሆን ሰብአዊነት ነው፣ ሰው መሆን ነው። በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ የምንሰማው ጆሮን ጭው የሚያደርግ የሚያስጨንቅ፣ የሚያስሰቅቅ፣ የሚያሳስብ እስከ መቼ ድረስ ነው? ነጻ ወተናል እያልን ዳግም ወደ ባርነት፣ ድነናል እያልን ዳግም ወደ ሞት። ደከምን። ብዙ ጊዜ ሰማን። እናንተም ፈረዳችሁብን በኛ እናንተም ወቀሳችሁ፣ እውነታ አላችሁ። ለማን የምንነግረው ይህንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? ተለማመር ነው ስንቶቻችን ስናልቅ ነው የሚቆመው? ህዝባችን እረፍት ይፈልጋል። ሰላም ይፈልጋል። ነፃነት ይፈልጋል። ሞት ሰለቸን። በቃ ደም መፍሰስ ሰለቸን። ሰላም ሰላም፣ ጤና ይስጥልኝ። ውድ የቤተ ተዋህዶ ቤቶች ተከታታዮች እንደምን ዋላችሁ፣ እንደምን አደረሳችሁ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ውድ የዚህ የቤተ ተዋህዶ ቻናል ተከታታዮች በዛሬ የለትም ደግሞ ለእናንተ ይጠቅማል ይበጃል ያልኩትን የብፁዕ አቡነ ናትናኤል የአርሲ ህዝበ ክርስቲያንን ግድያና የኦርቶዶክሳውያንን ሞት አስመልክቶ ንጹ አባታችን በመድኃኔ ዓለም ጥንተ ስቅለቱ በዓል ላይ በጥቅምት 27 ማለት ነው ያስተማሩትን ትምህርት ለእናንተ እዚህ የብላችሁ ቀርብ ያሉ እናንተም ሰብስክራይብ ላክ ሼር እያደረጋችሁ ይህንን ትምህርት በጋራ እንድንማማር ጠይቃችኋለሁ። በቀጥታ ወደ ትምህርቱ እናመራለን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውእቱ ቆስለ በእንተ ኃጢአትነ ወሐመ በእንተ ጌጋይነ ትምህርተ ሰላምነ በቁስሉ ዚአሁ አሕየወነ። ነቢየ ልዑል ቅዱስ ኢሳይያስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማመ መስቀል በትንቢት መነጽርነት አይቶ የተናገረውን የተነበየውን በምዕራፍ ሀምሳ ሶስት ቁጥር አምስት ላይ የተጻፈውን የእግዚአብሔር ቃል ነው። ቅድም በግዕዝ ቃል የጠቀስኩላችሁ ወህቱሰ ቆሰለ በእንተ ኃጢአትነ ወሃመ በእንተ ጌጋይነ

ታመመ እኛ ግን በእርሱ ቁስል ተፈወስን ዳንን። ክብረ ምስጋና ለስሙ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ነፃነት ሲል ከሞት ወደ ሕይወት ከግብርናት ከባርነት ወደ ነጻነት ለማሸጋገር ሲል ነቢዩ ኢሳይያስ እንደተናገረው ስለሰው ልጆች በደል ሲል ታመመ፣ ተምማንን ይፈውስ ዘንድ ቆስለ፣ ቁስለኞችን ያድናቸው ዘንድ። ዛሬ የምናከብረው በዓል ይህንን ነው። ከቁስላችን የተፈወስንበትን ዕለት ለማስታወስ ከባርነት ወደ ነፃነት የተሻገርንበትን ዕለት ለማሰብ ከተሰደርንበት የተመለስንበትን ከበት የተገኘንበትን ዕለት

በዚህ ወቅት የምናስበው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወዳጅ እናቱ ጋር በግብፅ በረሃ የተንከራተተበትን እናስባለን። የተሰደዱትን ለመፈለግ ከስደት ለመመለስ አላት ዲያብሎስን ደግሞ ለማሳደድ ስደተኛውን የሰው ልጆች ፈልጎ ለማግኘት አሳዳጅ የሆነውን ዲያብሎስን ለማሳደድ የተሰደደበትን ዕለት ጊዜና ወቅት እናስባለን፣ ሕማሙም እናስታውሳለን።

በዲያብሎስ ንግግር በዲያብሎስ ምክር ትእዛዙን ባፈረስን ጊዜ በተድላ ደስታ ከሚገኝባት ከገነት ተባረርን። ከህይወት ወደ ሞት ከነጻነት ወደ ባርነት ተሸጋገርን።

ወሰለልን የታመምነውን እኛም ታመመልን እኛን ግን በቁስሉ ፈወሰኔ። ክብር ምስጋና ለስሙ ይሁን። ዛሬ የመዳን ቀን ነው። የመዳናችንን ዕለት የምናስብበት ዕለት ነው። የዛሬዋን ዕለት

መከራ ያየችባት ዕለት፣ የዛሬዋ ቀን አስፈርዋ አስደንጋጯ ድንግል ማርያም በብዙ ያለቀሰችበት ሐዘንና ደስታ የተፈራረቀባት መዳናችንን ስናስብ የምንደሰትባት የጌታን መከራ ስናስብ ደግሞ የምናለቅስበት፣ የምናዝንበት፣ የምንጨነቅበት ዕለት ነው። የዛሬዋን ዕለት ስናስባት ይህ ሁሉ አልፎ ያሁሉ መከራ ያሁሉ ስቃይ ያሁሉ ግርፋት ያሁሉ መጎስቆል አልፎ ባርነት ወደ ነፃነት፣ ሞት ወደ ሕይወት ተቀይሮ ነፃነታችን ታውጆ ስማችንን በስሙ ቀይሮ ክርስቲያን አሰኝቶ ስሙን ጋሻ አድርገን እንድንኖር ሕያው ስሙን መከታ አድርገን ሕይወታችንን እንድንመራ በእርሱ ቁስል እኛን የፈወሰን አሞትና ከርቤ ጠጥቶ የሕይወት ውሃ ያጠጣን የዘላለም ሕይወት ደሞን ያጠጣን ራቁታችንን ቀርተን የነበርነው አጢአት ምክንያት በበደል ምክንያት ከጽርቅ ተራቁተን ራቁታችንን ሆነን ከሱ ተለይተን ፈርተን ተጨንቀን ተሸሽገን ተሰደን ከነበርንበት ራቁቱን ቆሞ በአደባባይ እኛን የክብር ልብስ አልብሶ ነጻነታችንን ያወጀ አምላካችን፣ መድኃኒታችን መድኃኒ ዓለም ክርስቶስ በዛሬዋ እለት ስለኛ ቆስሎ እኛን በራሱ በርሱ ቁስል የፈወሰበትን እለት እናስባል። ክብረ ምስጋና ይግባው። እውነት ነው፣ ከቁስላችን በቁስሉ ተፈውሰናል። እውነት ነው ድነናል። ነፃ ወጥተናል። ከህመማችን ተፈውሰናል። ከእርሱ ጋር አታርቀናል። አንድ ሆነናል። ወደ ክብራችን ተመልሰናል። ወደ ሀገራችን ገብተናል። ወደ ተባረርንባት፣ ወደ ተሸሸግንባት ለዘመናት ተዘግታ ወደ ኖረችው ሀገራችን ገነት ተከፍታ ገብተንባታል። ተዘግታ አልቀረችም፣ ተከፍታለች። እኛም በደሙ ፈሳሽነት ከበደላችን ነጽተናል፣ ተፈውሰናል። ግን ወገኖቼ ደግመን አልቆሰልንም። ዳግመኛ አልታመምንም። ፈውሳችን የመጨረሻ ሆኖልናል። ዛሬ እየታመምን አይደለም። ዛሬ እየቆሰልን አይደለም። መድኃኒታችን ኢየሱስ ክርስቶስ ስለኛ ደሙን ያፈሰሰው እኛ እርስ በርሳችን ደም እንድንፋሰስ ሳይሆን ተፋቅረን እንድንኖር ነው። ተሳስበን እንድንኖር ነው። ተወዳጅተን እንድንኖር ነው። ዛሬ በምስራቅ በምዕራብ በሰሜን በደቡብ የምንሰማው ጆሮን ጭው የሚያደርግ የሚያስጨንቅ የሚያሰቅቅ የሚያሳስብ እስከ መቼ ድረስ ነው? አዎ ነፃ ወጥተናል እያልን ዳግም ወደ ባርነት ድነናል እያልን ዳግም ወደ ሞት ስነ በእንቲ አሁ ይቀትሉና ኩሎ አሚራ ወጎነ ከማአባጊ ዘይጠብሁ ነቢይ እግዚአብሔር ቅዱስ ዳዊት ስለ እርሱ እለት እለት እንገደላለና ዛሬ ምነት እለት እየተገደልን ነው። ዳ በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በሀገራችን እየታየ ነው። መቼ ነው የሚቆመው? ነጻነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካ ማም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው፣ ሰው መሆን ነው። አቡ ሊበቃ ይገባል። ወገኖቼ መተሳሰብ ይሻለናል። መተሳሰብ ይሻላል። ደከምን። ብዙ ጊዜ ሰማን። እናንተም ፈረዳችሁብን፣ በእኛ እናንተን ወቀሳችሁ። እውነት አላችሁ? ግን ለማን የምንነግረው ይህንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን አው ይብቃ፣ ተለማመር ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ህዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን፣ ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ህዝቡ እረፍት ያስፈልገዋ ስለኛ ደም ፈሰሰ እኮ በሱቁ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አው ይሄ ወገኖቼ እንዲህ አይነት እኩይ ተግባር እንዲያ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድ ዋጋ የሚያስከፍለው ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት

በመከራ አንቀነስ ታው ይሄ በሀገራችን ምእመናን እግዚአብሔር እንዲሰማን መከራችን እንዲበቃ መገዳደላችን እንዲያቆም የሰው ልጆች ደም በከንቱ መፍሰስ እንዲያበቃ ጸሉ እግዚአብሔር እንዲሰማ ሰሙ ሊቃውንቱ ይጸልያሉ ካህናት ይጸልያሉ ምእመናን ይጸልያሉ እግዚአብሔር ስለምን ዘገይ ስለምን አይሰማን በደላችን በዛ ኃጢአታችን በዛ ጸሎታችን ከልብ ነው አገልግሎታችን ከልብ ነው ማረም የሚገባን ነገር አለ የሚቀረን ነገር አለ። እኛ ጋርም የሚቀር ነገር አለ። መስተካከል ያለበት ነገር አለ። ያን ጊዜ ነው እግዚአብሔር የሚሰማ። እግዚአብሔር ይስማ፣ መዳን ያለም ይስማ። ሀገራችንን ሰላም ያድርግል። ልጆች ይማሩ፣ ሕፃናት ይማሩ፣ ሕፃናት ይደጉ። ወጣቱ ሰርቶ ይግባ፣ በሰላም ወጥቶ ይግባ። አሁ ይሄ ነው የሚያስፈልገ፣ መተሳሰብ ነው የሚያስፈልገ፣ አንድነት ነው የሚያስፈልገ። በመከፋፈላቺ በመለያየታቺ ተበልተን እናልቃለን እንጂ በመነቃቀፋቺ በመሰዳደባቺ በመወጋገሳቺ አንዱ ባንዱ መፍረዳች ሌ አይቴን ለየብቻ ስንሮ ለየብቻ እየተበላን እናልቃለን እንጂ ዋጋ የሉ። አንድነት ይሻለናል፣ ህብረት ይሻለናል፣ ፍቅር ይሻለናል፣ መተሳሰብ ይሻለናል። ሺዘመንሺህ ዘመን የሚኖር አለ ዓለም ያለ የጊዜ ጉዳይ ነው። ዛሬ ስትገል፣ ነገ ደግሞ ያንተ ተራ ሆኖ ትሞታለ። ዛሬ ሌላውን ትቀብራለ፣ ነገ ሌሎች ይቀብሩሃል። ይሄው ነው ማን ቆሞ ቀረ? ስለዚህ በፍቅር መተሳሰብ፣ በሰላም መተሳሰብ ይሻላል። ገዳዮች ይብቃችሁ ደም የምታፈሱ ይብቃችሁ። ደም የሚያፈሱ እጆች ይታጠቡ፣ ይብፁ፣ ንስሐ ይግቡ፣ ይመለሱ። አሁን የእኛ ጸሎት ይሄ ነው፣ ገዳዮችን ይግደላቸው አንንም፣ እኛ ገዳዮችን ወደ ንስሐ ይመልሳቸው እግዚአብሔር አይብራቸው ልብ ይስጣቸው ሰላም ይስጣቸው እጃቸው ይንፃ። እግዚአብሔር ከሁላችን ጋር ይሁን። የሰላም በዓል ያደርግል ሁላካችን። ይስማ ልመናችንን ይቀበልልን። ለሞቱ ትረፍተ ነፍጥን ይስጥል። ለሞቱ ትረፍተ ነፍጥን ይስጥል። ለገዳዮች ልብ ስጥል። ያደፉ እጆችንጹ ያደፉ እጆችንጹ ደም የሚያፈሱ እጆች ይንጹ። የሚገሉ ንስሐ ይግቡ። እግዚአብሔር አምላካችን አገራችንን ሰላም ያድርግልን። ሕዝባችንን ሰላም ያድርግልን። ልመናችንን ይስማ። ልመናችንን ይስማ። እግዚአብሔር ይታረቅ። እግዚአብሔር ይቅር ይበለ። የሁላችን በደል ነው። የሁላችን ኀጢአት ነው። ከኀጢአታችን ያንፃ። ከበደላችን ያንፃ። ምሕረት ይስጠን። ይታረቀ ታህናቱን ይጠብቅልህ፣ ምእመናኑን ይጠብቅልህ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እግዚአብሔር አምላክ የተመሰገነ ይሆናት ላይ ያስተማሩት ትምህርትን ይመስላል። ብፁዕ አባታችን ላይ አድሮ ያስተማረን የመከረን የገሰጸን እግዚአብሔር አምላካችን ስሙ የተመሰገነን የብፁዕ አባታችን ረድኤትና በረከታቸው በሁላችን ላይ ደረብን። ለብፁዕ አባታችን ረጅም ዕድሜ ከጤና ጋር መድኃኔዓለም ክርስቶስ ያድልልን። ለሞቱ ክርስቲያኖች ለሰማዕታት ለአርሲ ክርስቲያኖች በሙሉ በዚህ ዘመን ለሚገደሉ ክርስቲያኖች በሙሉ እግዚአብሔር አምላክ እረፍተ ነፍስን ያደርልን፣ ከቅዱሳን ከሰማዕታት ከጻድቃን ጋር ነፍሳቸውን እንዲደምርልን የእግዚአብሔር አምላክ መልካም ፈቃድ ሆንል። ለዚህም የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቃን የሰማዕታት ተራዳይነት የቅዱሳን ጠባቂነቱ አይለየን። የብፁዓን አባቶቻችን ረድኤት በረከታቸው በሁላችን ላይ ይደርልን። የሰማነውን ቃል በዝን ልቦናችን ያሳድርብን። ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ። ወስብሐት ለእግዚአብሔር። ይቆየን። አሜን።